ሰላም እንዴት ናችሁ? ውድ ቻናል ቤተሰቦች፣ ለዛሬ ጀላችሁ የመጣሁት የአማርኛ አጫጭር ሰላምታዎች ናቸው ማለት ነው። እናንተ ሰዎች ጋር ከተለያዩ ማህበረሰብ ጋር ስትገናኙ የምታወሩ ሰላም የምትባባሉት አጫጭር ቃላቶች ናቸው ማለት ነው። ስለዚህ እናንተ እስከ መጨረሻው እስከ ቪዲዮ ድረስ አብራችሁ እንድትቆዩበት እና ጋብዛለው በጣም የሚጠቅማችሁ ሁልጊዜ የምትገናኙበት የምትነጋገሩበት ቃላትና ፊደላት ስለሆነ ይህኛው አጫጭር ሰላምታዎቹ በደንብ አድርጋችሁ መከታተል ይጠበቅባችኋል። ሌላው ደግሞ ለቻናል አዲስ ከሆናችሁ ቻናሉን ሳብስክራይብ እያደረጋችሁ ለጓደኞቻችሁ ሸር ማድረግ ይጠበቅባችኋል ማለት ነው። ኦንላይን መማር የምትፈልጉ ተማሪዎች ካላችሁ ደግሞ እዚህ ጋር በኦንላይን መማር የምትፈልጉ በዚህ ስልክ ቁጥር እየደወላችሁ በቀን አንዳንድ ሰዓት በሳምንት አምስት ቀን በተመቻችሁ ሰዓት ጠዋት ሊሆን ይችላል፣ ማታ ሊሆን ይችላል። በፈለጋችሁ ሰዓት እያመቻቻችሁ መማር ትችላላችሁ ማለት ነው እናንተ ለመማር ዝግጁ ከሆናችሁ በቴሌግራም ዋትሳፕ፣ ኢሞ እየደወላችሁ በኢሞ ነው የማስተምራችሁ። 251 9 18 32 00 42 በሚለው ውስጥ ቁጥር እየደወላችሁ መማር ትችላላችሁ ማለት ነው። አሁን ቀጥታም ወደ ቪዲዮ ሄዳለው። ቪዲዮውን በደንብ አነብላችኋለሁ። እናንተ እስከ መጨረሻው ድረስ አብራችሁን ብትቆዩ በተስተናጋብዛለሁ። የመጀመሪያ ስጀምር ምን ይላል? ሰላም ሰላም ነው ሰላም ነው። ሁለተኛ የት ነሽ? የት ነሽ? ሶስተኛ ምሳ ምሳ እንብላ። ምሳ እንብላ። እሺ አራት ዛሬ ዛሬ ደከመኝ። ዛሬ ደከመኝ። ቀጣዩ አሪፍ አሪፍ ነው አሪፍ ነው ይላል ማለት ነው። እዚህ ጋር ስናየው ሰላም፣ ሰላም ነው፣ ሰላም ነው፣ ሰላም ነው ይላል። ሁለተኛ የት የት ነሽ ነሽ፣ የት ነሽ፣ ምሳ ምሳ እንብላ እንብላ ምሳ እንብላ። እሺ ቀጣይ ዛሬ ዛሬ ደከመኝ ደከመኝ ዛሬ ደከመኝ ይላል ማለት ነው። አሪፍ አሪፍ ነው አሪፍ ነው ስራ ጥሩ ነው ምናምን ካላችሁ አሪፍ ነው ብላችሁ መመለስ ትችላላችሁ ማለት ነው። ቀጣዩ ምን ይላል? ደ እዚህ ጋር ደህና ነኝ፣ ደህና ነኝ። ለምሳሌ እዚህ ጋር ሰላም ነው ተብላችሁ ለተጠየቃችሁ ጥያቄ ምን ማለት ትችላላችሁ ማለት ነው። ሰላም ነው ተብላችሁ ለተጠየቃችሁ ደህና ነኝ ብላችሁ መመለስ ትችላላችሁ ማለት ነው። ደህና ነኝ። እሺ፣ ስራ ነኝ፣ ስራ ነኝ። የት ነሽ፣ የት ነህ ብላችሁ ተጠየቁ፣ የት ትላላችሁ? ስራ ከሆናችሁ ስራ ነኝ። ቀጣዩ ምሳ እንብላ ለምሳሌ እዚህ ጋር ምን ይላል? ምሳ እንብላለን የሚላችሁ ጥያቄ ምንድን ነው? በልቻለሁ፣ በልቻለሁ፣ የተባረከ ይሁን ብላ፣ የተባረከ ይሁን ማለት ትችላላችሁ ማለት ነው። እሺ። እሺ ጠብቀኝ፣ እሺ ጠብቀኝ። አብረን እንሂድ ምናምን ከሚል ጥያቄ ከመጣላችሁ፣ እሺ ጠብቀኝ እመጣለሁ፣ ጠብቂኝ እመጣለሁ፣ ጠብቀኝ ማለት ትችላላችሁ ማለት ነው። እንገናኛለን፣ እንገናኛለን እሺ ቻው፣ በቃ በሌላ ሰዓት እንገናኛለን። እንገናኛለን የሚለውን ቃላት በዚህ መጠቀም ትችላላችሁ ማለት ነው። አንድ በአንድ ስናየው ደ ደ ህና ደህና ነኝ፣ ነኝ፣ ደህና ነኝ። ቀጣዩ ስራ ስራ ነኝ፣ ነኝ፣ ስራ ነኝ። እሺ በልቻለሁ፣ በልቻለሁ እሺ እሺ፣ ጠብቀኝ ጠብቀኝ፣ እሺ ጠብቀኝ። የመጨረሻው እንገናኛለን እንገናኛለን ብለን መመለስ እንችላለን፣ እንገናኛለን። እሺ አሁን ይሄኛው ደግሞ የመጨረሻዋን ስናያት በቀይ ላስምርላችሁ። ይችኛዋን ደግሞ ስራ ስራ ጥሩ ነው፣ ስራ ጥሩ ነው ተብላችሁ ትጠየቁ። እዚህ ጋር አሪፍ ነው ብዬ የጠየቅኳችሁ ማለት ነው። ስራ ጥሩ ነው ብሎም ለመጠየቅ እዚህ ጋር ነው፣ ስራ ጥሩ ነው። እሺ አንገናኝም፣ አንገናኝም ካሏችሁ ምንድ ነው የምትሉት? እንገናኛለን። እዚህ ጋርም ታች ላይ እንገናኛለን ብዬ ያነበኩላችሁ። አንንተ አንንተ ብላ እሺ ምሳ እንብላ ካላችሁ በልቻለሁ፣ አንተ ብላ አንንተ ብላ ወይም አንቺ ብይ ማለት ትችላላችሁ፣ ማለት ነው። እሺ እሺ ወንድሜ፣ እሺ ወንድሜ፣ ቻው ቻው፣ እሺ እኔ ወንድም፣ ቻው ወንድሜ፣ ቻው ምናምን ማለት ትችላላችሁ። ስለዚህ እሺ ወንድሜ፣ ከዚያ የመጨረሻ አመሰግናለሁ፣ አመሰግናለሁ ይላል ማለት ነው። ይህንን አንድ ባንድ ስናየው፣ አንድ ባንድ ስናየው ስራ ስራ ጥሩ ጥሩ ነው። ስራ ጥሩ ነው። ለምሳሌ እዚህ ጋር ስራ ጥሩ ነው ተብላችሁ ትጠየቁ፣ ምንድነው መልሳችሁ? አሪፍ ነው። እዚህ ጋር ተመልሼ ቀዩ ጋር መጨረሻው ይታያችኋል። እዚ ጋር እየነከውላችሁ ነው። አሪፍ ነው ማለት ትችላላችሁ ማለት ነው። አንድ በአንድ ላሳያችሁ። ይች እዚ ጋር ስራ ጥሩ ነው ካላችሁ መልሱ ተመልሳችሁ እዚች ጋር መታችሁ፣ አሪፍ ነው። አያችሁ፣ ስራ ጥሩ ነው። ስራ ጥሩ ነው ካላችሁ አሪፍ ነው፣ አሪፍ ነው ብላችሁ መመለስ ትችላላችሁ ማለት ነው እሺም። ከዛ አንገናኝም አንገናኝም፣ ቢጠይቃችሁ አንድ ሰው እንገናኛለን። ጥቁሩ መጨረሻው ጋር ብታዩት ማለት ነው እዚጋ አንገናኝም ካላችሁ ጥቁሩ መጨረሻው ጋር ብንላል እንገናኛለን፣ መቼ ብላችሁ ደግሞ ሌላ ጽሑፍ ትጽፋላችሁ ማለት ነው። ስለዚህ አንገናኝም አንገናኝም ለሚለው እንገናኛለን እንገናኛለን ብላችሁ መጻፍ ትችላላችሁ ማለት ነው። እዚህ ጋር ስንመጣ ደግሞ አንተ አንተ ብላ አንተ ብላ ለምሳሌ ምሳ እንብላ ይላል። ቀዩ ጋር ሶስተኛው መስመር ጋር ምሳ እንብላ ካላችሁ ምንድን ነው በልቻለሁ። አንተ ብላ አንተ ብላ የሚለውን ነገር በዚህ ትጠቀማላችሁ ማለት ነው። እዚህ ጋር ያለው ደግሞ የተሰመረበት እሺ፣ እሺ ወንድሜ፣ ወንድሜ፣ እሺ ወንድሜ ማለት ትችላላችሁ ማለት የመጨረሻው አመሰግናለሁ የሆነ ሰው የሆነ ትዕዛዝ የሆነ ነገር ካደረገላችሁ የሆነ ነገር ከሰራላችሁ ምን ትላላችሁ በጣም አመሰግናለሁ አመሰግናለሁ የሚለውን የዛን ሰዓት ትጠቀማላችሁ ማለት ነው ስለዚህ አሁን በደንብ አድርጌ አንድ በአንድ እየለየ የሆነ የነገርኳችሁ ማለት ነው ፈጠን አድርጌ ላምብብላችሁ እናጨርሳለሁ ሰላም ነው ለሚለው ሰላም ነው ለሚለው ጥያቄ ምን ይላል ደህና ነኝ ደህና ነኝ እሺ ስራ ጥሩ ነው ይላል ደግሞ እዚህ ጋር የት ነኝ፣ የት ነሽ። ቅርታ የት ነሽ ብላችሁ ትጠየቁ፣ ምንድ ነው ስራ ነኝ፣ ስራ ነኝ። እዚህ ጋር ደግሞ አንገናኝም ይላል፣ አንገናኝም። ምሳ እንብላ ለሚላችሁ በልቻለሁ፣ አንንተ ብላ ማለት ትችላላችሁ። ዛሬ ደከመኝ ይላል። እዚህ ጋር እሺ ጠብቀኝ፣ እሺ ጠብቀኝ። እሺ ወንድሜ፣ አሪፍ ነው አሪፍ ነው። እዚህ ጋር ደግሞ እንገናኛለን እንገናኛለን። እዚህ ጋር አመሰግናለሁ አመሰግናለሁ ብለን እንትን ማለት እንችላለን። አሁን በከለር በከለር ያለው ቀዩ ነው፣ ወደታች ፈጠን እና ብላችሁ የመጨረሻ ሰላም ነው። የት ነሽ፣ ምሳ እንብላ፣ ዛሬ ደከመኝ፣ አሪፍ ነው። ጥቁሩ ጋር ስንመጣ ደህና ነኝ ስራ ነኝ፣ በልቻለሁ። እሺ ጠብቀኝ፣ እንገናኛለን እንገናኛለን። የመጨረሻው ጋር ስናየው ደግሞ ሰማያዊው ስራ ጥሩ ነው፣ ስራ ጥሩ ነው። እንገናኝ እንገናኝ። አንንተ ብላ አንተ ብላ። እሺ ወንድሜ፣ እሺ ወንድሜ። አመሰግናለሁ አመሰግናለሁ ማለት መጨረስ እንችላለን። ኦንላይን በዚህ ስልክ ቁጥር አሁንም ደውሉ። ለዛሬው ይበቃኛል ማለት ነው። አመሰግናለሁ። ቻው። መልካም ቀን፣ መልካም ጊዜ